ዴቭ ቀናትስ ስቆጥር ፍቅር ቀደመች። ዴቭ ነጌ ዛሬ ስል ፍቅር አስቀድማ ለናትየው ነገረችው፣ አዴ ዴቭን እንደምታፈቅር። ግን ገልብጣ ነው የነገረቻት። ዴቭ ነው አዴን የወደዳት፣ አዴ አይደለችም ዴቭን የወደደችው መጀመሪያ። ነገር ግን ዴቭ ነጌ ሳሬ ከነጎዳ ስል ፍቅር አስቀድማ እነገረቻት፣ በጣም ደንግጣለች። የዴቭ ውሳኔ ምን እንደሆነ አላቅም። አሁንም ሸምጥቶ ይክድ ይሁን ወይስ እውነት ነው እወዳታለሁ ይላታል። ምክንያቱም በጣም ደንግጣለች የፍቅር እናት። መጀመሪያ ግን አዴ ጥሩ ሰው እንደሆነች መልካም ሰው እንደሆነች፣ እናም ቆንጆ እንደሆነች ጥሩ ባልም እንዲገጥማት። ምኞቷ ነው። ነገር ግን አደይ ሰራተኛ መሆን ሳይሆን የቤት እመቤት ሆና እንድትቀመጥ ትፈልጋለች። አሁን ግን ከዴቭ ጋናት ስትባል በጣም ነው የደነገጠችው። ቆሌዋ ነው የተገፈፈ። ሩታም ዳርዳር ብላ ነበር። ያው አንድ ላይ ናቸው ባትልም ጫፍጫፏን ነግራታለች። ፍቅር ግን ለፊት ዋናው የነገረቻት። ስለዚህ ዴቭ አጋጣሚ ልነግራትና ሊያሳውቃት እየመጣ ነበር። ነገር ግን ፍቅር ስለቀደመች እሱም በጣም ደንግጧል። አሁን እኔ የፈራሁት ዴቭ አው እውነት ነው አዴን ወዳታለሁ አገባታለሁ ብሎ ይነግራታል ወይስ አይ አይደለም እታለም ይላታል? አይ አይደለም እታለም ካላት ዴፍ መቼም ቢሆን አይነግራት፣ ነግራት አዴንም ያገባት አይመስለኝም። ምክንያቱም አዴን ከወደዳትና አዴን ያገባት አለው ካለ መናገር አለበት፣ ግልጹንና እውነቱ ማውጣት አለበት። ተጋብተም አንድ ላይ መኖር አለባቸው። አዴ ያንን ትፈልጋለች። የቤተሰቦቿም ለማሳወቅ ቆርጣለች አዴ። ስለዚህ ዴቫውን ካነገራትና ካነገራቸውና ቤተሰቦቹን ካላሳወቀ አዴ ዴቭ እንደደበቀ ወይም ደግሞ እንደዋሸ ከሰማች እኔንቻ አብራ የምትሆን አይመስለኝም። ለሌም በጣም ማሟታል። ዴቭ አዴን ይዟት ለኢትአለም ሊነግራት ነበር ለሊን ስላመማት፣ እኔ ለሊን ማየት አለብኝ፣ አንተ ሂድና ሳውቃት ብላ ነው የላከችው። ስለዚህ ዴቭ መልሶ ምን እንደሆነ እንጠብቃለን። ለሊን በጣም እያመማት ነው፣ እየጣላት ነው። ለሊን ግን የላ ያለም አንዳንድ እያማት ነበር፣ ነገር ግን ሕክምና ሂዳት አክማት ታቅም። አሁን ግን ወድቃ ባቡሬ አንስቷት አክም ቤት ወስዷት ነበር። ያው ታክማለች፣ ቀጠሮ ተሰጥቷታል። እንግዲህ ቀጠሮ እለት የውጤቱ እለት ምን እንደምትባል አይታወቅም። ያው መልካምነቱ፣ ጥሩነቷ ውጤቷም ሰላም እንደሆነ እንግዲህ በተስፋ እንጣብቃለን። ለማንኛውም የላ አንድ ደውሎ ነበር፣ በዛው ድምጹ ደግሞ ጠፋ። እሊዱ ከበቦይ ጋር እየተቀራረበች ነበር። ለሊ ደግሞ ደስተኛ አይደለችም። ምክንያቱም ባቡሬ ግን ያው ወድሻለውም አላላትም። ለሊ ግን በጣም ውስጧ በቃ አትወድ ስ ለምንድነው የምትቀርብ ሊዱ ለምንድን ነው ምናምን እያለ ይጠይቃለች። እሱ ምንድነው እያለ መልስ በቀስታ ይመልስላታል። ባቡሬና ለሊ አንድ ላይ ቢሆን ግን ደስ ይላሉ። ቤዛ አሁንም አላረፈችም። አሁንም ከፍቅር ጋር ሆነ መስራት ትፈልጋለች። ፍቅር ደግሞ እናት የሆነ ይቅርታ ጠይቃለች። ካሁን በኋላ እንደዚህ አይነት ነገር ጥፋት እንደማሰራ ይመስለኛል። ምክንያቱም ሮሚ እንደውም አዳምጣታለች ከእኔ ህይወት ላካፍለሽ ራሽን አዳምጭ፣ ራሽን አትጉጂ እያለቻት ምክር ቤት ለግሳታለች። ከዛም ፍቅር ትንሽ ተለውጣ ተቀይራለች። እናቶንም ቀርባ ይቅርታማዬ ላታለች። ስለዚህ ቤዛ ምንድነው ከፍቅር ጋር መስራት የምትፈልገው? ከአሁን በኋላ ይህን የሚያክል ቤት ጌታ ምታሽ በጣም የሚያምር ቤት ታዲያ ሂ ቤት ካለሽ የእኔ ቤት ለምሰራሽ ትላት፣ አይ የኔ ቤት አይደለም ያሰሪዎቹ ቤት ነው ብላ ሸምጥጣለች። ሌላ ጊዜ ደግሞ ቤቱ የእናቴ ነው የእናቴ ቤት ነው እያለች ታወራለች። በእርግጥ ቤቱ የቤዛ ነው ግን ደግሞ አይታወቅም። አሁንም ቤቱ የኔ ነው ብላ ልትዋሽ ትችላለች። ነገር ግን አሁን የፍቅር እናትን የቀረበቻት የሆነ ምክንያት ስትፈልግና የሆነ ነገር ስትፈልግ ቀጥታ ውለታይ አለብሽ መቼም አታባራኝም በማለት ወደ ፍቅር ቤት እናት ትመጣለች ብዬ አስባለሁ። ዛ ዛ ይለኛ ናት። ዳይመንድ ግን ጠርጥሯታል። ቤዛ አንቺ የሆነ ነገር ፈልገሽ ነው የመጣሽው እንጂ እንዲሁ እንደዋዛ አይደለም ብለዋታል። ምክንያቱም የቤዛ ስራ በደንብ ጠንቅቆ ስለሚያውቁ መቼም ቢሆን ተንኮላ ናት፣ መቼም ቢሆን ብር ከመፈለግ ቤዛ ወደ ኋላ አትልም። ስለዚህ ዳይመንድ ጠንቅቆ ያውቃታል። እናማ የሆነ ሰው እንዳትጎዳ ፈራው። ተመልሳ ቅምጥልና ኬንጉም ተመቻችተዋሉ። በፊት ኬንጉም እንደዛ ሲሸታትና አልቀርባትም ስለ ነበረ አሁን ያው ተቀብሏታል። እሷ መዘኗ ረስታለች፣ ያው ልብሷንም ቀይራለች። ስለዚህ አሁን የቀረ ዳይመንድ ነው። ዳይመንድና ባቡሬ ብቻ ናቸው ያላገቡ ስለዚህ ቅምጥልም አልተጎዳችሁም፣ አባታው ቢሞትም ምክንያቱም ኬንጎ ከጎኗ ስለነበረ። ለነበረን ቆይታ አመሰግናለሁ ውድ ቤተሰቦች እንተከን ቆይታ ይሆንላችሁ።